አራቱም እዞቹ እና በተለያዩ የልዩ ዘመቻ አህዶቹ እያደረገ ያለ ተጋድሎ ጠንካራ ነው። እንደምታውቁት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ ዕዝ እንግዲህ በመስከረም አስራ አራት የታወጀው በአርበኛ አደም አሊ ወይም አባናደው ስም የተሰየመው ዘመቻ ዛሬ አራተኛ ቀኑን ይዟል። በርካታ ወታደራዊ፣ ፖለቲካዊ እና ዓለም አቀፋዊ ድሎችን ጭምር ያገኘንበት ዲፕሎማሲያችንን ጭምር ያስተካከለ ፋኖ ያለበትን ጠንካራ ቁመና ጭምር ለወገ ወገንም ለዓለም አቀፉ ማህበረሰብም ጥላትም ደግሞ እንዲያውቀን ያደረግንበት ሁኔታ ፈጠረበት ሁኔታ ነው ያለው። ከዚህ ጋር ተያይዞ አርበኛ አደማ ወይም አባናዶ ዘመቻው ከተጀመረ አራተኛ ቀኑን ይዟል። እንደምታውቁት በርካታ ሰራዊት የማረክንበት የአገዛዙ ሰራዊት በቁሙ የተማረከ ነው። በእርግጥ የሚዋጋበት አላማ፣ አጀንዳ የለውም ስነ ልቦናው የተሰለበ ነው። ለስሙ ዩኒፎርም የለበሰ ለስሙ መሳሪያ የተሸከመ ሰራዊት ነው የነበራቸው። ይሄ ደግሞ አገዛዙ የፈጠረው ነው። እሱንም እንዳለ ሆኖ ሰራዊቱ ተማርኳል። በጣም በርካታ ጦር መሳሪያ የነፍሶ ከፍ የቡድን መሳሪያ መካናይዝድ ጭምር የተማረከበት ተሽከርካሪ የጦርም፣ የሲቪል ተሽከርካሪ የካድሬ መኪናዎችም ጭምር ሳይቀሩ እስከ ሀያ የሚደርሱ ተሽከርካሪዎች የተማረከበት ባላሰበበት በአንድ ጊዜ መቶ ምናምን ኪሎ ሜትር ጭምር ፈርጥጦ ወልዲያ ላይ እንዲሰባሰብ ያደረግንበት ሁኔታ ነው ያለው። ከዚህ ጋር ተያይዞ በርካታ የሰሜን ወሎ ቀጠናዎችን ነፃ አውጥተን አገዛዙ ሰሜን ወሎ ላይ ትኩረት ሲያደርግ ደግሞ ደቡብ ወሎ ላይ ላይ የጄኔራል ዘውዱ ሰጥ አድርጌ ስራ ሰርቼበታለሁ በሚል አሁንም ማዕረግ ጭምር ያሳደገበትን ሙሉ ለሙሉ ውሸት መሆኑን ውሸት ሲደጋገም እውነት ይሆናል በሚል ፕሮፓጋንዳ የተሸፋፈነና በውሸት ሕዝባችን ሲያደነቁሩት የኖሩ መሆናችንን ያሳየንበት አጠቃላይ ምዕራብ ወሎ የሚባለው ደቡብ ወሎ ቀጠና በሙሉ አጠቃላይ ወደ አስራ አንድ ወረዳዎች ጭምር ሙሉ እንቅስቃሴ እያደረግን ያለንበት የገጠር እና የከተማ ትናንሽ ታዳጊ ከተሞችን ጨምሮ የወረዳና የዞን ከተሞች ጭምር ነፃ ሊወጡ የሚችሉበት የወረዳ ከተሞች መካነ ሰላምን ጨምሮ ነጻ እየወጡ ያሉበት ሁኔታ አለ ደሴ ዙሪያ ወረዳ ወደ ስምንት ቀበሌዎች የተቆጣጠርንበት የደሴ ዙሪያ ወረዳ የጸጥታ ሀላፊው ጭምር የተደመሰሰበት ኮሎኔሎች ጭምር በሰሜን ወሎም የመከላከያ አስራ ሁለተኛ ሁለቱ ኮሎኔሎች አንዱ ቆስሏል አንዱ የተማረከበት አሁንም ደግሞ በመካነ ሰላምና ና በደሴ ዙሪያ የከፍተኛ የጸጥታና የፖለቲካ አመራሮች ጭምር እየተደመሰሱ ያሉበት አጠቃላይ ስርዓቱ እንደፈረሰ በተግባር ያሳየንበት በወታደራዊ አውዲ ያሳየንበት ሌሎች ጥቃቅን ስራዎች እንደሚያ እንደ ምንሊክ እዝ፣ በላይ እዝ፣ አሳምነው እዝና ቴዎድሮስ እዝም አጠቃላይ አማራ ፋኖ ብሔር በተመሳሳይ ሰዓት ዘመቻ ከጀመረ ሙሉ ለሙሉ አገዛዙ ልንደመስ የምንችልበት ከአሁን በፊት የጠላት ሰራዊት ወደ ባህር ነው የገባው የምንልበት የነበረበት ሁኔታ ነው የነበረው። አሁንም ባህር እንደገባ ነው መውጣት በማይችልበት ደረጃ አመች ወደሚላቸው ወደ አንድ አካባቢ እየተሰባሰበ እየጠረነፈ እየተሰባሰበ ያለበት ነባራዊ ሁኔታ ነው ያለው። የሆነ ሆኖ እጅግ አስደንጋጭ የሆነ ነገር ጠላት ላይ ፈጥረንበታል አስደንጋጭ ብቻ ሳይሆን ሙሉ ለሙሉ ልንደመሰስ የምንችልበት ቁመና ላይ እንዳለንና የትግላችንን፣ ነባራዊ ሁኔታ የደረስንበትን ነባራዊ ሁኔታ የወታደራችንን፣ አቅም የፋኖን አቅም ያሳየንበት ሁኔታ ነው ሰሞኑ የተፈጠረውና አጠቃላይ በዘመቻ አርበኛ አደማሊ አባናደው። ከዚህ ጋር ተያይዞ እንግዲህ አገዛዙ በአውደ ውጊያ ሽንፈት እየደረሰበት ነው። መቋቋም የሚችል ከፍተኛ የተኩስ አቅም ያለው ሰራዊት እንደሆነ ይታወቃል። የመተኮስ አቅሙ ግን ጥርጣሬ ውስ የሚያስገባ እንደሆነ ያየንበት ሁኔታ ነው ያለው። በተደጋጋሚ ምክንያቱ የሚዋጋበት አላማ አጀንዳ የለውም። ታፍሶ ከተለያዩ የሀገሪቱ አካባቢዎች በግድ ታፍኖ ሰልጥ ነው የመጣ ሀይል ነው። ይህ ሀይል ባገኘው አጋጣሚ ሁሉ ወደ ቤቱ፣ ወደ ቤተሰቡ መሄድ የሚፈልግ ሀይል ነው። አጋጣሚውን እያገኘ እየሄደ ያለበት ሁኔታ አለ። በውጊያ ደግሞ በአንድ ጊዜ መቶ ምናም ኪሎ ሜትር ነው እንግዲህ ሸሽቶ ወልዲያ የተሰባሰበው ማለት ነው። ከሀይቅ ጀምሮ ወልዲያ፣ ከላሊበላና ከሙጃ ከጋሸና ጀምሮ ደግሞ አሁንም ወልዲያ የተሰባሰበበት ሁኔታ የተማረከበት ሰሜን ምስራቅ እዝ ደግሞ አሉኝ የሚላቸው ክፍለ ጦሮች አጠቃላይ ከውጊያ ካርታ ጭምር የፋ ከዘመቻ ስምሪት ውጭ የሆኑበትኝ አሉኝ የሚላ ክፍለጦሮች ስልሳ አንደኛ ስልሳ አምስተኛ አስራ ሁለተኛ እና ሌሎች ክፍለ ጦሮችም ጭምር በዚህ በሰሜን ምስራቅ እዝ ማለት ነው። በሶስቱ ኮሮች በርካታ ምርኮኛ ቁስለኛ፣ ሙት እንዲበተን የትንብኩን እንዲሆን ያደረግንበት ሁኔታ አለ። አሁን የሆነ ሆኖ ከየትኛውም አካባቢ እያሰባሰበ ውጊያ ለማድረግ እየሞከረ ያለበት ሁኔታ አለ። በእግረኛ የሚገፋበት ሁኔታ ስለሌለ አየር ኃይሉን በጣም እንደ መድህን የቆጠረበት ያለው መካናይዝ በዘፈቀደ በተለይ ንጹሃን ላይ በመጣል ለማሸማቀቅ እየተሞከረ የነበረበትን ሁኔታ ሁላችሁ የምታስታውሱት ነው። በታንክ በሞርተር በመድፍ በቢኤም በሄሊኮፍተር በጀትና በድሮን የአማራ ህዝብ ላይ ቦታ ሳይመርጥ ጾታ ሳይመርጥ እድሜ ሳይመርጥ በመስጊድ በቤተ ክርስቲያን በተቋማት ዛሬ ደግሞ ወልዲያ ይያዝብኛል በሚል ጤና ጣቢያ ላይ ጭምር የጣለበት ሁኔታ የምናስታውስ ነው። በተለይ በዛሬ ሁለት ትላንትናና ዛሬ መስከረም አስራ ስድስትና አስራ ሰባት ሁለት ሺህ አስራ ስምንት ዓመተ ምሕረት ማለት ነው። ወልዲያ ከተማን ፋኖ ለመቆጣጠር እዛው ተናንቆ ከተማው ላይ ነው ያለው ወገንም ጥላትም በዚህ ሂደት ውስጥ ከተማዋን እንደምንም መታደግ አለባችሁ ከፍተ ከፍተኛ የፖለቲካ የስበት ማዕከላችን ነው። ይህን ካጣን በዓለም አቀፍ ማህበረሰብ ዘንድ እንደተሸነፍን ነው የሚቆጠረው በሚል ራሳቸውን እየሸፈኑ ገመናቸውን እየደበቁ ያሉበት ሁኔታ ነው ያለው። ምንም ይሁን ምን ህዝብንም ሰራዊቱንም ሳትነጥሉ፣ በድሮንም በጀት ትምቱ ከተማዋን አትርፉ የሚል ነው የአገዛዙ ሽማምንቶች ገምግመው፣ እዛው ወልዲያም ላይ፣ ሰመራም ላይ፣ አዲስ አበባም ላይ ያለው የሰሜን ምስራቅም አጠቃላይ የደህንነት መስሪያ ቤቱም ግምገማ ህዝብ ነው ምንድን ነው የሚባል ነገር የለም፣ ጨፍጭፋችሁ ከተማዋን አትርፉ የሚል እዛ ተሰጥቷቸዋል ከዚህ ጋር ጋር ተያይዘው ዛሬ እንግዲህ መስከረም አስራ ሰባት በለተ መስቀል በሁለት ድሮኖች ነው ወልዲያ እግረኛው ድጋፍ እየተደረገለት ጭፍጨፋ እየተፈጸመ የዋለው። ወደ አስር ጊዜ ነው ወልዲያ ዙሪያ የተጣለው ሳንቃ ከተማን ጨምሮ ሳንቃ ከተማ ላይ ሁለት ጊዜ ነው የድሮን ጥቃት የተፈጸመው። በዚህ ጥቃት እንግዲህ ጤና ጣቢያ ነው የተመታው። ጤና ጣቢያው ላይ ሐኪሞች እናቶች ጭምር የተጎዱበት ሁኔታ እና የተጨፈጨፉበት የሞቱበት እና ከባድ ቁስለኛ የሆኑበት ሁኔታ ነው ያለው። ይህንን በምስልና በተንቀሳቃሽ ምስል በፎቶና በተንቀሳቃሽ ምስል አስ ደግፈን ለዓለም አቀፉ ማህበረሰብ እንዲደርስ ያደረግንበት ሁኔታ ነው ያለው። የሆነ ሆኖ የድሮን ጥቃቶቹ አሁንም አገዛዙ አጠናክሮ የሚቀጥልበት ሁኔታ ነው ያለው። ለምንድን ነው አጠናክሮ የሚቀጥለው? ሽንፈቱ ሊጎናጸፍ የደረሰበት ሁኔታ ነው ያለው። ሰሜን ወሎ ላይ ትኩረት ሲያደርግ፣ ደቡብ ወሎም ሙሉ ለሙሉ የፈረሰበትና በርካታ ወረዳዎችን የተቆጣጠርን ያለንበት ሁኔታ ስላለ አሁንም አጠናክሮ ሊቀጥል ይችላል። ከዚህ ጋር ተያይዞ የአማራ ህዝብ እንደ ፋኖ፣ እንደ ሰራዊቱ፣ እንደ ግንባር ቀደሙ ተዋጊ በየትኛውም የማህበራዊ ህይወት ክንውኖች በመስጊድም፣ በቤተክርስቲያንም፣ በሰርግም፣ በልደትም፣ በተስካርም፣ በሰዴቃም መወሰድ ያለባቸውን ጥንቃቄ ህዝባችንን መውሰድ አለበት። ሰራዊታችንን መውሰድ አለበት። ሌላው ደግሞ ዓለም አቀፉ ማህበረሰብ የአብይ አህመድን አገዛዝ ዘር ጨፍጫፊ መሆኑን የአማራ ህዝብ ላይ ዘር ማጥፋትና ዘር ማጽዳት እየፈጸመ መሆኑን እያሳየ የከረመበት ሁኔታ አለ። በተለይ ዲያስፖራው ማህበረሰባችን ከዚህ ጋር ተያይዞ የስርዓቱ አጥፊነት ጸረ ህዝብነት እያጋለጡ የኖሩበት ሁኔታ አለ። እሱን ያየንበት ነገር ነው ያለው። አሁንም ተጠናክሮ እንዲቀጥል ለዲያስፖራ ማህበረሰባችን ማስገንዘብ እንፈልጋለን። በቃ በጣም ተጠናክሮ መቀጠል መቻል አለበት። ጤና ጣቢያዎች እየተመቱ ነው። እናቶች እየተጨፈጨፉ ነው ያሉት። ንብረት እየወደመ ነው። ህዝብ እየተጨፈጨፈ ነው። መኖሪያ ቤቶች ላይ ነው እያረፈ ያለው። ዛሬ በርካታ ንጹሐን ያለቀው። ታጋዩን አለም እያገኘዋል። ህዝብ እየጨፈጨፈ ነው። ከዚህ ጋር ተያይዞ ዲያስፖራው ማህበረሰባችን ማህበራቶች አስተባ ባባሪዎች በሁሉም የዓለም አካባቢ አሁንም የነበረውን የተቃውሞ ሰልፍ አደባባይ ላይ እየተደረጉ ያሉ ሁነቶችን አጠናክረው እንዲያስቀጥሉ የሚል መልእክት ማስተላለፍ ፈልጋለሁም። ምንም ጊዜ አይሰጥም። ከዚህ ጊዜ ጀምሮ ይህንን ነገር ወገናችን አጠናክሮ እንዲቀጥል የሚል መልእክት ለዓለም መልእክት አለኝ። ይህንንም ማስተላለፍ ፈልጋለሁ። አመሰግናል